አንዳንድ ሙስሊም የሆኑ ሰለፊ የሆኑ እህቶችን በትዳር ስም የሚሸነግሉ ወጣቶች ወንዶች፣ ለነዚህ ወጣቶች በምን ይመክራሉ? እንደዚህም ሴት እህቶችም ደግሞ እንዳይሸወዱ እንዳይታለሉ እስላማዊ ያኒ አቋምን እንዲይዙ ምን ያስቀምጣሉ? ወላሂ ያው እንግዲህ ሰው አይቀመስም የሚባል ነገር አለ። የሰው ሆዱ የወፍ ወንዱ የሚባል ነገር አለ። ሆኖም ግን ምልክቶች አሉ። ወንድም እህት ማለት ወንድም ሆናችሁ ሴት ሆነ እህቶች፣ ወንድሞቻችን አላህን ፍሩ። በተለይ በሴቶች ህይወት፣ በሴቶች ገንዘብ፣ በሴቶች ጉልበት የምትጫወቱ አላህን ፍሩ። አላህ አይለቃችሁም። ዙልም ቢያ ወደ ሁለት ይካፈላል ይላል። ደካካማዎች ምስኪኖች መዞለን መበደል አለ ደካካማ ያልሆኑ አካላት መበደል አለ ይላል።

ሴት ልጅን አትበድል። ሴት ልጅን ገንዘብ አትበዝብ። ሴት ልጆችን ገንዘብ ዛሬ በተለያየ ሲስተም አባብለው የሚበዘብዙ አሉ። ለግላቸው የሚያውሉ ተቀብለው፣ ይዞ የሚጠፉ በግላቸው አካውንት አርጎ ሴቶች የሚያስለቅሱ፣ በአረብ ሀገር፣ በዛ ቃጠሎ፣ አልማነ ሽንት ቤት ጠርገው የሀገር ናፍቆት አለ ህይወታቸው፣ ውበታቸው እያለቀ፣ ጊዜያቸው እያለቀ የትዳር ጊዜያቸው የትዳር ጊዜያቸው የተቃጠለባቸው እለወጣለሁ እለውጣለሁ ብለው የሚለፉ ሴቶችን

ዘርን መጠበቅ፣ አቂዳን መጠበቅ፣ አቅልን መጠበቅ እንደ እስላም ደሩራተል ኸምስ አንገብጋቢ ወደ አምስት ግዴታዎች ይለዋቸዋል ዑለማዎቹ። ስለዚህ ለዚህ ቤቶቻችን ያው መሄዱ ሴት ልጅ ከቤት መውጣቷ ከአንድ ቀን ፍጆታ ያለውን መንገድ መጓዝ ካለም ሐራም ወንጀል ነው። ሆኖም ግን ሄዳ ከከሰበች የከሰበችው ሐራም ካልሆነ ባህላል ከሆነ እንለው የከሰበችው መሄዷ ወንጀል ቢሆንም እዛ በዓረብ ሀገር ተቃጥሎ ቢመጡ የሴት እህቶቻችን ገንዘብ አንዱ ወንድሟ፣ አንዱ አጎቷ፣ አንዱ ጋደኛዋ፣ አንዱ ባሏ፣ አንዱ ዝም ብሎ ተራ ሰው ያገባሻለሁ፣ እንዲያደርግልሻለሁ፣ አብረን እነገዳለን፣ ላክልኝ፣ እናሰራለን ህንጻ ምናምን የሆነ ነገር ብሎ ሴቶችን ያሰቀሱ ነው። በውጭ ሀገር ያሉ ብዙ እህቶቻችን፣ ይሄ ከባድ ነው። ወላሂ ላ ዩሂቡ ዟሊሚን ዛሊሞችን አላህ አይወድም። ድል ቀውመ በደል ፈጻሚ ሰው ጣና መንገድ አላህ አይመራቸውም። አላህ ዛልሞች አያመልጡም፣ ስኬታማ አይሆኑም፣ የከፋ አደጋ ላይ ይወድቃሉ ይላል ሚዞልም ሰዎች። ስለዚህ በተለይ ውጭ ሄደው ለፍተው ያገኙት እህቶቻችን ገንዘብ ወንድሟን ሆነ አጎቷን ሆነ ሌላ ወገን ባሏን ሆነ ተገቢ ደለም በበጎ ፈቃደኝነት አባቷን ሚዞል ማታ ይገባም እናቷን የወለዱቱ እንኳን ምናልባት የነሱ እንደሌላው ላይሆን ይችላል። ሆኖም ግን ያው ህይወቶቻቸው ተበዘበዙ። ትዳራቸው አገባሻለው ብሎ ገንዘቧንም በልቶ ትዳሯንም አኮላሽቶ እንዲህ ሚሆን ወንዶች አሉ። አላህ እንደሚይዛችሁ ከአላህ እንደማታመልጡ አደገኛ መላ የሌለው በሽታና አደጋ አላህ እንደሚጥልባችሁ አውቃችሁ አስባችሁ ሴት እህቶቻችን አታስለቅሱ። የተኛው መልክ ሰው ገንዘብ ያለ አገባ መምራት አይቻልም። ሲበልጥ ደግሞ የሴቶችን ውጭ ሄደው የለፉትን ገንዘብ መብላት ከባድ አደጋ ነው። ዛሬ ብዙዎች አገባሻለው ብሎ ሴት ልጆችን ያታ ነው። አገባሻለው ካልክ ማግባት ነው። ቃል ካልገባ አይታት ካልሆነች ምናልባት ይሄ እንደ እስላም አይከለከልበት አጋጣሚ አለ። አገባሻለው ቢለህ ግን ሳይኖር የተውካት ከሆነ ቀልቡን መስበር ነው፣ ቃልም ማፍረስ ነው። ታጋቢ አይደለም። ሌላ ደግሞ ገንዘቧን ለመብላት አገባሻለሁ ያለው የሚለው እንጂ ሴት አቶ አይደለም። ብር ሌላት አይፈልጋትም። ብር ካላት በትዳር በትክክል ላይ አቆያት። አገባሻለሁ ብሎ እሷ መቼም ሴት ናትና ትዳር ናፍቋታን ብሯን ላክ ታደርግለታለች። ብሯን ይዞ ላክላል በልቶ ወይም ደግሞ ሀገር ስትመጣ ወርቆ ጨርቃላት እዚህ ያገባታል። አንድ ሁለት ሰውስ ወርቁ ምናምን ብሎ ጥሏት ይጠፋል።